ማርጫ የራሱ መገበያያ ገንዘብ የነበረው መንትዮቹ ፏፏቴ ቁልቁል የሚወረወሩበት የንጉሥ ጦና ልጆች የእውቀት ባለሟሎች መገኛ ወላይታ የንጉሥ ቃው ጦና መናገሻ የነበረችውና የዕድሜ ባለጸጋዋ ከተማ ወላይታ ሶዶ በአሁኑ ወቅት የደቡብ ኢትዮጵያ ክልል ርዕሰ ከተማ ነች። የወላይታ ዞን አስተዳደርም ዋና ከተማ በመሆን ታገለግላለች። ይችው የንግድ ማዕከል የሆነችው በተራሮች የተከበበችው ውብ ከተማ ወላይታ ሶዶ፣ ወላይታ ከመዲናችን አዲስ አበባ በደቡብ አቅጣጫ ዋክዳጫ 390 ኪሎ ሜትር ርቀት ላይ ትገኛለች። ከዳሞታ ተራራ ግርጌ ስርም የምትገኝ ውበቷ ለነባሩም ለአዲስም ሰው እጅግ የሚያስደንቅባት ከተማ ናት። የወላይታ ብሔር መነሻ ወላይታ ዞን ሲሆን ብሔሩ በ16 ወረዳዎችና 11 ከተማ መስተዳድሮች ሰፍሮም ይገኛል። ዳሞት ጋሌ፣ በፖርዲቲ፣ ዳሞት ወይዴ፣ በደሳ፣ ቦሎሶ ሶሬ፣ አረካ፣ ቦሎሶ ቦምቤ፣ ቦምቤ፣ ዳሞት ሶሬ ጉኑ ነው። እነዚህና መሰል ሲጠሩ ደስ የሚሉ ወረዳዎችንም አቅፋ ይዛለች። ወላይታ ከደቡብ ካሉ አካባቢዎች በትምህርት በልማትና በማህበራዊ ሁኔታዎች ውስጥ በትልቁ የሚነሳ ነው። ይህ የሆነበት ምክንያት ደግሞ የቀለም ትምህርት በአካባቢው በስፋት ይሰጥ እንደነበርና በአካባቢው የነበሩ አስተዳዳሪዎችም ጠንካራ በመሆናቸው በእነዚህ መስኮች ላይ ጠንካራ እንዲሆኑ አስችሏቸዋል። በቀደመው ዘመንና በአሁኑ ጊዜ በወላይታ በርካታ ምሁራን ይፈራሉ። እነዚህ ምሁራን በደቡብ ኢትዮጵያ ታሪክ ውስጥ የመጀመሪያው ዶክተርና የጦር ጄኔራል ለመሆን የበቁት ብርጋዴር ጄኔራል ዶክተር ጋጋ ኤልጆን በአብነት መጥቀስ ይቻላል። የመጀመሪያው የኢትዮጵያ ከአንገት በላይ ስፔሻሊስት የሆኑት ዶክተር ታዲዮስ ምኑኤ ይነሳለው ኢትዮጵያም ካሏት የፕላስቲክ ሰርጀሪ ባለሙያዎች አንዱ የሆኑት ዶክተር ቀለሙ ደስታ በዚሁ የሚነሱ ናቸው። ወላይታ በርካታ ምሁራንን ያፈራች፣ አሁንም እያፈራች የምትገኝ የሊቆች መገኛ ነች። ሊቃ የአዳሪ ትምህርት ቤት ደግሞ እነዚህን ሊቆች በማፍራት ከሌሎች ትምህርት ቤቶች ጋር በመሆን ለወላይታ እየሰራ ይገኛል። የወላይታ ህዝብ የራሱ የሆነ መገበያያ ገንዘብ የነበረው በንግድ በማርጯ ከመተሳሰሩም በላይ ለቱሪዝም ሳቢ የሆኑ ስፍራዎችንም ይዟል። በአጁራ ቀበሌ የሚገኙት የአጃንቱ ፏፏቴ ይህ ፏፏቴ 210 ሜትሮችን፣ የሶኬ ፏፏቴ ደግሞ የ170 ሜትር ቁልቁለቶችን ይወረወራሉ። ከንጉሥ ጦና ጎን በመሰለፍ በጦርነት ወቅት ከህዝብ ጋር በንመንጋ የተዋጉበት ሂደትም ለወላይታዎች ትልቁ ታሪክ ተደርጎ ይነሳል። የንጉሥ ጦና መናገሻ የነበረችውና የእድሜ ባለጸጋዋ ሶዶ ከተማ በአሁኑ ሰዓት የክልሉ ርዕሰ ከተማ ናት። የደቡብ ኢትዮጵያ ክልል ወላይታ እጅግ ለዓይን ማራኪ ስፍራዎችን ታድላለች። ለከተማዋ ስያሜ ሁለት ሐሳቦች ይቀርባሉ። አንደኛው ጥንት በስፍራው ይኖሩ ከነበሩ ነጋዴ ሞቼና ቦራጎ ሶዶ የተወሰደ ነው የሚል ሐሳብ ይነሳል። በከተማዋ አቅራቢያ ከነበረው ትልቅ አለት ድንጋይ ሶዶ ሶቻ የተያያዘ ሊሆን እንደሚችልም ይነገራል። ዙሮ ዙሮ ወላይታ ሶዶ የሚለውን ስያሜ በበርካቶች የሚወደድና በበርካቶች አፍ የሚጠራ ነው። ከተማዋ በርካታ ኢኮኖሚያዊና ማኅበራዊ እንቅስቃሴ የሚታይባት ሰባት መግቢያና መውጫ በሮችን የታደለች የንግድና የኢንቨስትመንት ከተማም ትባላለች። ወላይታ ሶዶ ሊጋባን የመሰለ ታሪካዊ ትምህርት ቤትን ይዛለች። ከአምስት በላይ ኮሌጆችና የወላይታ ሶዶ ዩኒቨርሲቲም በርካታ ምሁራንን የሚያፈሩበት ነው። ወላይታ ሶዶ ዩኒቨርሲቲ በሀገሪቱ ካሉ ዩኒቨርሲቲዎች በፈጣን እድገት ውስጥ የሚገኝ በርካታ እውቀት ያላቸው ሰዎችንም እያፈራ የሚገኝ የዩኒቨርሲቲ ተቋም ነው። ይህ ዩኒቨርሲቲ ሶዶ ክርስቲያን ሆስፒታልን ጨምሮ የተለያዩ ጤና ተቋማትም በወላይታ ይገኛሉ። እነዚህ ሆስፒታሎች በሀገሪቱ ቀዳሚ የአጥንት ሕክምና የሚሰጥባቸውም ናቸው። ወላይታ ሶዶ የባህል ድምቀቷ የታሪክ ስፋቷ እሴትና ባህሏ እጅግ ከፍ ያለ ነው። ለዚህ ደግሞ አመታዊ የዘመን መለወጫ በዓሏን ጊፋታን በድምቀት ስታከብር ከተማዋም ትደምቃለች። እነዚህ ባህልና እሴቶቿም ደምቀው ይወጣሉ። ወላይታ ሲነሳ እጅግ በጣም ሞቅ ያለውና በአጨፋፈሩ ለየት ያለው የወላይታ ባህላዊ የዘፈን ስነ ስርዓትም አብሮ ማብሮ ይነሳል። በዚህ ረገድ በሀገሪቱ ዕውቅናን ያተረፉ በርካታ አርቲስቶችንም ማፍራት ችላለች። ወላይታ በሙዚቃው እየገነነች ባህሏንም እያወጣች ያለች ከተማ ናት። የበርካታ ምሁራን መፍለቂያ ታሪክና ባህሏም ከፍ ያለባት ከተማ ወላይታ ሶዶ ሰላሙን ሁሉ ላንችን እንመኛለን።